ወታደሮች ካሊድ አለ፣ ውጊያው ላይ ከተባለ ጥላ ይዳሉ። እግዚአብሔርን ነው ምላችሁ። ያካበድኩ አይደለም፣ እመቤቴ። የካሊድን ታሪክ እኔ ብቻ ነኝ ከሌላ ሰው መስማት ደስ የሚለኝ ነን። ሙስሊም ካልሆኑ ሰዎች በጣም በጣም እኔ እንደዛ ያላዩ እነዚህ ስትመለከቱ ምን ተሰማችሁ? ምን ትዝ አላችሁ? ለትራምፕ የተደረገለትን አቀባበል ካያችሁ ወላሂ እጅግ በጣም ልብ ይነካል። አስቡት እንደዛ ሰላሳ አርባ ሺህ ሕፃናት ለነዛ ሁሉ መንስኤ የሆነው ሰው እንደዚህ አቀባበል ሲደረግለት አሁን ምን ይባላል? ኢምራን ካህንን ገን ታቁታላችሁ? ምራን ካን ይህን ሰው ማለት ነው ታቁታላችሁ? ብቅቅ ብርር ሲራሱ ስራቸውን ያውቃል ቶንኮላቸውን ያውቃል ሰው አሳዝኗቸው ያውቃል? ወላሂ ኔ ከልቤ ያሳዘነኝ ሰው ቢኖር ይሄ ሰው ነው። በደንብ ስሙት። ኦሮምኛ ነው የሚያወራው፣ በአማርኛ ነግራችኋለሁ።

ማለት እንደዚህ አይነት ሰው አንጥፎ የሚለምን እና እየዞረ የሚለምን ሰው ድሃ አይባልም። በነገራችን ላይ አካውንት አውጥቶለት በጣም እያገዙት ነው የሚገኙት። አካውንቱ ይኸው ነው። ፖዝ ላድርግላችሁና አካውንቱን በደንብ ተመልከቱት 1 አንድ ዘጠና ሰባት ሁሴን ከድር ስልክ ቁጥሩ ምዛጋ አለ የዘጠኝ ሀያ ምናምን የሚልጋፈዳ ከዛ እዚህ ጋር ደግሞ ህዝብ እያገዘው ስለሆነ ህዝብን እንዲያመሰግን ቻንስ ይሰጠዋል። ምን እንደሚል በደንብ ስሙልኝ። ሜ ውመተ ሲገርጋረ ጅረን ከና ዳም ሰቲ ቀብዱ ማሊን ህዝብ እያገዘህ ስለሆነ ለህዝቡ ምን አይነት ምላሽ አለክ? ምናምን ብሎ ይጠይቀዋል።

ህዝባችን እጁ ሰፊ ስለሆነ ሊያረግልክ ይችላል። ማሊን ወነት ረቶ ጀቹ በርባቱ በጣም ልብን ንካኝ ንግግር ቢኖር ይሄ ነው። ህዝቡ ወደ ሰፊ ነው። ምን አይነት ነገር እንዲያረግልክ ህዝቡ ትፈልጋለ ሲባል ጋሪ እንዲገዛልኝ እፈልጋለሁ አለ። ፕሊዝ ፕሊዝ ፕሊዝ። እኔ ወላሂ ወላሂ የሰው ልጅ እንደዚህ ያሳዝኑኝ ያቅም በጣም ነው ያሳዘነኝ። ይሄ ልጅ እቲ እንደለገቱ ፌቹ

ስሙ እንግዲህ እንደዚህ እየተባለ ባለበት ሰዓት እነዚህ ሰዎች ደግሞ ምን እንደሚሉ ስሙልኝ። ሺህ ሰው እያየ ነው፣ በእነሱ ፊት ነው ቃለ ምገባለህ። ዛሬን አንደኛ ወር ዛሬ ሲሆን በነጋታው ከሆነ ግን አይሆንም። ቻሌንጁ አይቻልም ማለት ነው። እና አንድ ወር ወዲያውኑ፣ ዛሬ አንድ ወር የዛሬ አንድ ወር አምስት መቶ ሺህ ብር እንዲሁ ላይቭ ላይ ህዝብ እያየ የሁለት ሺህ ሰው እያየ አምስት መቶ ሺህ ብርህን ስላ ያስገባልሃለሁ። ሰፈር እንዳትረብሽ ፈርመ ነው የምትቀበል። አስቡት፣ ያ ሰው በሁለት መቶ ሀምሳ ብር እንደዚህ የተደሰተው ይሄ አምስት መቶ ሺህ ብር ቢገባለት ምን አይነት ስሜት ሊፈጠር እንደሚችል። ሰፈር እንዳታስቸግር አድርገ ፈርመ ትቀበላለ። እስኪ ኮሜንት ላይ አድርጉ። ይገባል፣ ይሄ ልጅ ይገባል። አንድ ሚሊዮን አምስት መቶ ሺ ብሩን እሰጠዋለሁ። ይገባል እንዴ? ይገባል ብራዘር ሁሉም ሁ ብቻ ጭራሽ በሶስት ቀን ውስጥ እናስገባዋለን እያሉ ነው እኮ ለሚንድራል ምእ አባት ቴንክ ዩ ሶ ማች ይገባል አሁን አሁን እንኳ እኔ ስመጣ ሁለት ሺህ ሰው ፎሎ አርገዋል በቃ እኔ ሞገስ የሰጠኝ ሁሉ ነገር እግዚአብሔር ነው። እግዚአብሔር ነው ለዚህ ያደረሰኝ። አመሰግናለሁ። አሪፍ ነው፣ ግን ደግሞ ግራና ቀኛችንን ብንመለከት የበለጠ የተሻለ ነው ብዬ ነው ማሰብ። ችግራቸውን ደብቆ የሰው ፊት ላለማየት እንደዚህ ደፋ ቀና እያሉ እየኖሩ ያሉ ሰዎች አሉ። እነዚህም ብናገዝ ደግሞ የተሻለ ነው። ይህ ነው ስለ ትራምፕ የተደረገለትን አቀባበል ብቻ ተመልከቱልኝ። እንዴት እንደዚህ አይነት አቀባበል ይደረግለታል? ኢት ኢዝ ቬሪ ቬሪ ሼም ኢን ሙስሊም ካንትሪ። ሙስሊም ሀገር ላይ እንደዚህ አይነት ነገር አይጠበቅም። ምንድነው ሰውየው ጥሩ ነገር የሰራ ነገር አይመስሉ እንደዛ በጋዛ ላይ የተረፈረፉ ያሉ ህፃናት እንደዚህ አይነት ቦምቦችን ሚልክ እኮ እሱ ነው። ዛሬ ግን እንደዚህ አይነት የዌልካም ጥሪ። ይሄ ሰውዬ እንግዲህ እንደለመደው ሁሉም ያከብረኛል ብሎ የሆነ ጊዜ ፓኪስታን ሂዶ ነበር ግርማው ራሱ ክብር አረካኝ። ወላሂ ወላሂ የዚህ ሰው ጀብድ ደግሞ በጣም ብዙ ነው። በነገራችን ላይ ብዙ የሀገራት ጠቅላይ ሚኒስቴር የሚያከብሩት መድረክ ላይ ሲሄዱ እንደው ጎንበስ ብሎ ምናምን ነው ሰላም ቢሉት ትዘጋ ያሉትን ዳኞቹ እሱ ግን ሲገባ ይለያል፣ ነው የምላችሁ ይለያል። እስቲ ተመልከቱ። ይሄ የህንዱ ፕሬዚዳንት ናቸው። እንዴት ዝቅ እንዳሉ ተመልክቱ። ገባ፣ ፓኪስታን ኢምራን ካህን ገባ። የምን ዝቅ ማለት፣ የምን ዝቅ ማለት። እያከ ናዕቡድ ወእያከ ነስተዒን ብሎ ነው የጀመረው። ሹፉ ልዩነት ወላሂ ሽፉ ልዩ ነው እሱ ስሟ ራሱ ብዙም አላቃትም ሰላም ልትላ ስትሄድ ከሩቁ በዚህ ነው ግን ታድልሽ ሶስት አመት ማለት ነው ካፊ መውጣት ከብዶኝ ሁሉ እንዴት ነው ቀለል ያለሽ፣ ልምዳለሽ በጣም ታፈቅሪያለሽ። በጣም በጣም ደስ ይላል። እንዴት ለኝ እንዴት ደፍረሽ የአንቺ ድፍረት ቢኖረኝ ባይዘበኝ ማለት ነው። እኔ የሶስት ልጆች አባት ነኝ። ወላሂ አፈቀርኩሽ ማለት ከብዶኝ። ፈላጊ አንቺ ፈላጊ ነሽ። ይሄ የፊልም አክተር ምናምን ወይ ዘፋኝ ምናምን የምንወድበት ወደበት አይና አለ አናገኛቸውም። ክራሽ እንደሚባለው ማለት ነው ተረዳሽን? የዱሉ ክራሽ ነገር ክራሽ ነገር ነው። ግን እነሱ ስለማግባት ስለማግኘት እኮ አናስብም። አሁንች ሚዲያ ላይ መታይ መታይ ነው ማለት ነው። አስበል ቀርቦ አገኘው አይደል? ዛሬ ማግኘት በአካልማ ምንም ታገኛለሽ እኮ። አክተሮቹ መላእክት አይደሉም፣ ይገኛሉ እኮ ዘፋኞቹ እኮ ይገኛሉ። ግን የራስ አድርጎ ለመኖር የሆነ ቻንስ ያስፈልጋል። አላ ሱኩኝ አይደለም የምንወስነው አይደለም። አሁን ክርክር እያደረኩት ሳይሆን አንቺ ሚዲያ ላይ ይሽ ተመቸው አትተዋወቁ ማለት ነው። ከዚህ በፊት ማይዘበይ ማለት ነው በህልም የማይቻል እዴ እዴ ጭራሽ በህል ጭራሽ በህል የውድ ሀገር ነው። እንደዚህ ከሆነ ብዙ ተጉሳችኋላ። እኛን ለምንድን ነው የምታስቸግሩን? ኢሳም ምንድን ነው የምትለናውን? ልጅቷን የሆነ ነገር በላት። ዝም ብለን እንመልከት። ብዙ ነገሮችን ዝም ብለን እየተመለከተን ነው ያለ ነው። ኤኒዌይስ እኛ ምን ቸገረን? ምን ቸገረን? እኛ ከሁሉም የለን። እስቲ ሚስት ተናዳ ባል ደግሞ ትዕግስተኛ ሲሆን ምን አይነት ውበት እንዳለው እስቲ ተመልከቱ። ፊት ለፊቱ ላይ እንደዚህ ብርጭቆ ሰብሯለች? ኖርማል ነው፣ ኖርማል ነው። ዝም ብሎ ይሄዳል። ኖርማል ነው። ከዛ ሻይ ነገር አፈላችለት መሰለኝ። ምንድን ነው ምንድን ነው የምጨምርበት ነገር? ስኳር ነው ምንድን ነው የግድያ ሙከራ ነው። ቆይ ጠጣቅ ይሻላል። ያውም ጨረሳት እንጂ ተመለከት፣ ገርሟት አልሷም ማስቲካ ነው የሰጣት። ጎጆ ነገር ከባድ ነው። አንዱ ታጋሽ መሆን አለበት። አንዱ ሲናደድ፣ አንዱ እየታገሰ፣ አንዱ ሲናደድ። እንደዛ ካልሆነ በስተቀር ሰው መጓዝ አይችልም። ይሄ ትልቅ ትምህርት ነው፣ መወሰድ ያለበት ነገር እና በዚህ አጋጣሚ ደግሞ ሴቶች እረፉ፣ እረፉ። እናት በማንኛውም አይነት ሰዓት እንግዲህ ጥላቅ ላጥልቅ የምትችለው ብቸኛዋ እሷ ብቻ ነው። እንደምትመለከቱት እንግዲህ ልጇንና እሷ ሊወጋት የመጣትን ልጇን ደብቃ ተመልገ ከእናት በላይ ደግሞ የምንወዳቸው ረሱላችን ሰለላሁ አለይህ ወሰለም ምን አይነት ሰው ነበሩ? ረሱል አለይሂ ሰላም በላይ አን ወስ የተፈተነው ነው ዱኒያ ላይ። ነቢዩ አለይሂ ሰላቱ ሰላም በህፃንነታቸው አባታቸውን አጡ እናታቸውን አጡ። አባታቸውን ገና ሳይወለዱ ነው ያጡት፣ ቀጥሎ እናታቸውን ካወቁ ነፍሳቸውን ካወቁ ስድስት አመት ከሞላቸው በኋላ እናታቸው ናት። እናት ማጣት ቀላል ነገር አይደለም። ከዛስ በጣም ሚሳሳላቸውን ከባከባቸው አያታቸው ናት። ከዛ ደግሞ ቀጥሎ አላህ ወደ ላይ ካሉት ፈተናቸው አይደለም በአባት በእናት ቀጥሎ ደግሞ ወደ ታች ባሉት እን ፈተናቸው። እሳቸው ራሳቸው አንድ የተናገሩት ነገር አለ። ልጃቸው ኢብራሂም ስሞት ትንሽ አደግ ብሎ ነበር፣ አመት ሰባት ወር ለዚህ አካባቢ ሆኖ ነበርና አዩትና አይናቸው አነባች። ከዛ ምንድ ነው ያሉት ወእና ሊፊራቅከ ያ ኢብራሂሙ ለመህዙኑ አሉ? ትለይን ልባችን በሀዘን፣ በትካዜ ተሞላ። የእኛ ደግሞ ትልቁ ፈተና እሳቸውን ማጣታችን ነው። ለድሀ የመጣውን መድኃኒት አውጥታችሁ ሲቸበችቡ አልነበረም ወይ? ንግዳችሁን ስታጣጥፉ አልነበረም ወይ? ደሞዝ ካልተጨመረልን ስራ እናቆማለን፣ አድማ እንመታለን። ዋ አላማችሁ ከሆን ግልጽ ሆኗል። ፍላጎታችሁ ህዝብ እንዲያምጽ፣ ነገ ነጋዴ እንዲያምጽ፣ መምህሩ እንዲያምጽ፣ ምኑ እንዲያምጽ ይሄ ነው የተሰጣችሁ ተልእኮ ማለት ነው። ፖለቲካዊ አጀንዳ አለው። እያንዳንዱ የምታራምዱ ስራ ፖለቲካዊ አጀንዳ አለው። እች ሀገር ከመከላከያና ከፖሊስ በላይ የሚወዳት የለም ማለት ነው። እነሱ እንኳን ቢያወሩ ያምርባቸዋል። ገንዘብ ሳይኖራቸው በረሃ ላይ ወርቅ ነው። በረሃ ላይ ደማቸውን እያፈሰሱ ለሀገራቸው የሚወድቁ መከላከያና የኢትዮጵያ ፖሊስ በህግ ሊጠየቁ ይገባል። እያደረጉት ያሉት በህግ የሚያስጠይቅ አድመኝነት፣ በህግ የሚያስጠይቅ ትልቅ አመፅ ቅስቀሳ ነው። የሰሩ ያሉት በህግ ሊጠይቁ ይገባል። ይሄ እንኳን እንደሞት ይጨማል። አላቅም አላቅም። እኔ የለውበትም፣ እኔ በማንኛውም ነገር ላይ የለውበትም። ካሊድ ኢብኑ ወሊድ ታሪኩን ታውቃላችኋው። የእሱን ታሪክ ታውቃላችሁ። ምን አይሎቻችን ነንስቲ የሱን ታሪክ የምናውቀው ከኛ በላይ ደግሞ ክርስቲያኖቹ ያ? ወላሂ ምናል ዲሞናይዝድ ማድረግ አቅቷቸው ራሱ በግዴታ ያወራሉ። በቃ ደከማቸው፣ የሆነ መደባበቅ አይችሉም። ዌስተርኖች እንዴትም ቢደብቁም እንግዲህ ግዴታ ይወጣል፣ አይቀርም፣ ይወጣል። ካሊድ ኢብን አልዋሊድ እንደዚህ አይነት ታዋጊ ምድር አይታታቅ፣ ሚገርም። እኔ መቶ ውጊያዎችን አድርጎ መቶውንም ያሸነፈ መሸነፍ አንዳንዴ ለጨዋታ አትሸነፍም። ምንም አይነትን ውጊያ ተሸንፎ አያውቅም። በሕይወት ዘመኑ በኖረባት እድሜ ማለት ነው። ተሸንፎ አያውቅም ማንም። እኮ አሌክዛንደር ዘግሬት በለው፣ ጌንጊስ ካን በለው፣ ተሸንፎ አልኩ። ሁለቱም ሶስቱም ኩት ለጨዋታው ድምቀት አትሸነፍም። ከሊድ ከሊድ በጣም አስቸጋሪ ሰው ነው። በጣም በጣም እውነት ቤዛንታይንና የአሁኗ ራሺያና አሜሪካ ብላ አስባቸው። ቤዛንታይንና ፐርዥያን ኢምፓየር እንደዛ ብላቸው አስባቸው። አንተ አሁን ማለት ነው የቤዛንታይን የአሜሪካ ጦር መቶ ሀምሳ ሺህ ጦር ከፍለፊት ማትስ አይችልም ሰውዬው ለማለት ነው። ማትስ እንደማይችል ልንገርህ መቶ ሀምሳ ሺህ ጦር ከፍለፊቱ የመጣ የኢትዮጵያን 30 ሺህ ወይ 40 ሺህ ወታደር ይዘህ የኢትዮጵያ አሜሪካን ለምን አንተ ማትስ ትችላለህ? እዛ ጋ መቶ 40 ሺህ ሰው ካለ ሰውዬው ካሊድ ነው። ቀጥታ መውጋት ነው የሚያውቀው፣ መውጋት ነው ደግሞ ሞጋቱ እኮ አይደለም። እኔ ዩጋሽ ወጋ ደፋሮ እሺ፣ ማሸነፈ ለምንድን ነው ያሸነፈው? ማለት ማሸነፍ የለበትም እኮ እንዴ! እንዴ፣ በቃ እኔ ይገርመኛል። ለምንድን ነው እንደዚህ አይነት ጀግና ሰው ሆኖ ለምንድን ነው ማናቀው? እንደዚህ ያንቀጠቀጣ ለምን ካልከኝ፣ አውሮፓውያን አይፈልጉም እንደዚህ አይነት ጀግና። ይኸውልህ፣ አረቦች፣ ጥቁሮች የሚያዩ የሚያውቁ ከሆነ ነገ እነሱን ትወጋለህ። ሄደገው እንደሱ የሚወጋት ወደ እድ ከእነሱ ላይ አይምሮ የበላይ የሆነ ትውልድ ይፈጠራል ገቷል በምንም በምንም አድርገው ከሃይማኖትም ጋር እያያዙት ምናምንና እንዳትሰማ ታሪኩን እንዳታውቂ ያደርጉል ማለት ነው። ምንም አይገናኝም። የአረብ ጀግና ነው፣ ሙስሊም ነው አለቀ። እና ሙስሊም ከመሆኑ በፊት ደግሞ ሰውየው ሙስሊሞችን እያሳደደ ሰጠተ ነበር ማስሚያ ወጠጥ ነው። አስቸግሮ አስቸግሮ ቁራሽ ኪንግደም መካ እሺ፣ የአሁኗ ሳውዲ ነው እሺ፣ መካና መዲና መካ ነው የተወለደው እሱ እና እየወሰደ ጦር እያስቸገረ ሙስሊሞችን ከሰለመ በጊዜ ሄደት ደግሞ እስልምና ተቀበለ። ከእስልምና እንግዲህ ተቀበለ ተቃራኒ ቡድኖቹን ደግሞ አሰቃል። በቃ ከዚህ ሰውዬ ተቃራኒ አትሁን። በቃ በሕይወት ምምክር ከዚህ ሰውዬ አገኝ ውጊያ ውስጥ አትግባ። በቃ ስሙ ብቻ ከተማን ያስለቅቃል። ወታደሮች ካሊድ አለ ውጊያው ላይ ከተባለ ጥለ ሄዳሉ። እግዚአብሔርን ነው ምላችሁ ያካበድኩ አደለ መመቤቴ። ጦራቸውን ጥለ ሄዳሉ ካሊድ ካለ ውጊያው ላይ። በጣም ታክቲክ ፉል ነው። ፈጣን ነው። ፈረስ ፈረስ ሲጋልብ ይባላል ዘፍላሽ ማን ነው ነው የምትለው በጣም ፈጣን ነው። በአቋራጭ ሄዶ ሰርፕራይዝ አታኮችም ማድረግ ይወዳል። ያ ምሩ ነው ያውቋል። የራሱ ነው ምሩ ገብቶሻል? አባቴ አውሎ ንፋስን ይጠቀም ነበር። ለውጊዎች ላይ አውሎ ንፋስ የሚመጣበትን ታይም ጥብቆ ውጊዎችን ይከፍተ ነበረ። ሰርፕራይዝ አታ ገና ሳይዘጋጁ በተኙበት በአቋራጭ ሄዶ ምናምን ወስዶ ስጥጥ ነው። ቤዛንታይን እና እና ራሺያ እና አሜሪካውን ቢስማሙ ብለህ አስብ። ራሺያ እና ቤዛንታይን ተስማምተው እሱን ለመውጋት ለምን በአማራራቸው አልተሳካላቸውም? ተሸነፉ አንድ ላይ ሆነው የአረቦች በነብዩ መሀመድ ከሞቱ በኋላ እርስ በራስ ጦርነት ነበረ። እሱን ጦርነት እንዲህ እንደጻለ የሆነ ስርዓት መሄዳቸው እሱ ነበር። በጣም በወርፉ ለው መቶ ውጊያዎችን አርጎ መቶዎቹንም አሸንፏል ካልኩ ብዙም ማበራራት አይጠበቅብኝም። በአንዱ ውጊያው ላይ ዘጠኝ ዘጠኝ ሶርድ ተሰብሮበት ዘጠኝ ሳይፍ። ሰው ላይ እኮ ነው የሚሰብረው፣ አባቴ ሰው ላይ ዘጠኝ ሳይፍ። ፖዝ እናደርግና ጥያቄ ልጠይቃችሁ ሴቶች፣ እንደዚህ አይነት ሰውን ለምን መፍጠር አቃታችሁ? ማህፀናችሁ ለምን እንደዚህ አይነት ሰውን መሸከም አቃትም? እንደ ሀሳብ የምሬ ነው የምላቸው። እንደዚህ ሙስሊሞች እየተጨነቁ ባሉበት ሰዓት ላይ ለምንድን ነው አንድ ካሌ ደም አትወልድም? እንዲህ እየቀያየረ ከጠላት ይቀበላል። እንዲህ አንገትህን በጥሶ ነው የሚጠልልህ ጠላቱ። ግን ከማረከክ በኋላ ጫፍ አይነካም። ቄስ፣ ቤተ ክርስቲያን፣ ማንኛውም ቤዛንታይን ኢምፓየር ክርስቲያን ነበሩ። እሺ እንዲህ ጫፍ አይነካም። ጫፍ ጫፍ ግብር ትከፍላታለህ አርፈህ፣ ወይ ሙስሊም ትሆናታለህ። ከሁለቱ ምርጫ ይሰጣል። ወይ ውጣልኝ ውጣ፣ ከዚያ ሀገር በቃ። ሴቶች ህፃናቶችን ነካ ማለት የሀይማኖት አባቶች የሌላ ሀይማኖት አባቶች ነካ ማለት የሱ ወታደር ሆነ፣ አበቃለህ። በጥሶ ነው የሚጥልህ፣ በጥሶ ማለት ነው። ሰውየው በጣም ደስ የሚል ቀብረር ያለ ቀብረር ያለ ሰው፣ ሀቀኛ ሰው ሆነስት ማለት ውጊ ያሸነፈ ነው። ሄዶ አንዳንዴ በቃ በሰላም ቆይስ ተረጋጋኩ፣ በቃ በጦርንም ማሸነፍ የሚችለው አስርቦ ምናምን ነው። በቃ ይገርም፣ ደማስቀስን ኢራቅን ኢራንን እንዳለ ማለት ነው። አስጨንቋል አረብ ሀገራት እንጂ ተደብሮባቸዋል። እነሱ ድብርን ያለባቸው እና መጨረሻ ላይ ምን ሆነ? ይሄን ታላቅ ሰውዬ ቤዛንታይን ኢምፓየርና ፐርዣን ኢምፓየር ይጠቀልላል ብለ ጠበቅ አይደለ? በዚህ አይነት እንደና አሌክዛንደር ዝግሬት ግሬት፣ አይደለም አይደለም፣ ዮ የሆነ የሃይማኖት አባቶች በጣም ወታደሮቹ፣ እውነቱን ለመናገር እንደ አምላክ ያዩት ጀመር። በጣም ኦቨር ከመሆኑ ብዛት ቁጥር የማይመጣጠን ከማሸነፉ ብዛት። እንደ አምላክ ያዩት ሲጀምር በቃ ውረድ ተባለ። ግን እንደዛ አይመስለኝም እኔ ደግሞ የራሴ ፐርስፔክቲቭ ላስቀምጥ፣ ፈርተውት ነው እኛ ላይ የበላይ ፓወር ይኖረዋል ተብሎ፣ ደግሞ እውነትም ነበረው። ደግሞ ወታደሮቹ እሱ ነው የሚሰሙት፣ እንደ አምላክ ያዩት ጀመረ ምናም ምናም ብለው እሱም እሺ ብሎ አይወርድ። ምን አይነት ትሁት ነው አትልም? እኔ አናደደኝ። ባይወርድ ኑሮ ቢቀጥል ኑሮ ፐርሺያንንም ባይዛንታይን ኢምፓየርም ይገዛል ብዬ አምናል፣ እንደነ አሌክዛንደር ዘግሬት። ለዚህ ነው እሺ ሶስተኛ ላይ ያረኩት ባለ አሌክዛንደር ዘግሬት ሄዶ ሙሉ ቨርዣን አሸንፏል ገብቷል እሱ ግን የሆነ ፓርት ኦፍ ቨርዣን ነው ያሸንፈው ለዛ ሙሉ ሰውነቱ ጠባሳ በጠባሳ ነው ሙሉ እንደዛም ሆኖ አንድ ሳይሞት ማለት ነው አልጋ ላይ እንደ ግመል ሞትኩ እያለ ነው የሞተው አልጋ ላይ ታሙ ነው የሞተውና በቃ ጀግና ችግሩ የሆነ ነገር ይይዛቸዋል የሆነ ነገር እግዚአብሔር እሺ አንድ ጥያቄ ልጠይቃችሁ ኦኬ ኻሊድም መጽሐፍ ገዝቼ ሰጣችኋለሁ ኻሊድ በስንት አመቱ ነው የሞተው የፈጠነ ጎግል አታርጉ አላ ያያችኋል። ጎግል እንዳታረጉ ጎግል እንዳታረጉ፣ ጎግል ካረጋችሁ በቃ እኔ አምናችኋለሁ፣ ቤተሰቦች ስለሆናችሁ አምናችኋለሁ። ጎግል እንዳታረጉ ቻጅቢቲም እንዳትገቡ። ሀሊድ በስንት አመቱ ነው የሞተው? የምታቁ ከሆነ መልሱ፣ ካላወቃችሁ አላቅም በቃ አላቅም። ሰውን አይገለም አበሻ ለነገሩ ግን አላቅም አያቅም ካሊድ በስንት አመቱ ነው የሞተው? ለመለሰ ሰው ለአንድ ሰው መጽሐፉን ገዝቼ ይሰጣለሁ። ዛሬ ያዝንላችሁ ፕሮግራም ይህንን ይመስላል። በቀጣይ ቪዲዮ እስከምንገናኝ አሰላሙ አለይኩም ወረሕመቱላሂ ወበረካቱ።